ታላላቅ የአውሮፓ ክለቦችን የተመለከተ ወቅታዊ ዕለታዊ የቡድን ዜናና በተለይም የክረምት የዝውውር መስኮት በስፋት ክለቦች እየተንቀሳቀሱበት ያለ ነው። የዝውውር መስኮቱ ላይ ተጨባጭና እና ታማኝ የዜና ምንጮች ያረጋገጥናቸውን ናቸውን ስፖርታዊ ጥንቅሮች የምታደምጡበት የመረጃ ክፍለ ጊዜ የዩቲዩብ ገጻችን ላይ ትገኛላችሁ። እስከ ፕሮግራማችን ፍፃሜ ዛሬም ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ ውድ ቤተሰቦቻችን። ለሁል ጊዜ የአውሮፓ ክለቦች ላይ ትኩረት ብናደርግም ዛሬ ግን የግድ አንድ የሀገር ቤት መረጃ ማድረስ ይኖርብናል። ምክንያቱም ኢትዮጵያ ቡድን የ2017 የኢትዮጵያ ፕሪሚየር ሊግ ውድድር አሸናፊ መሆኑን ያረጋገጠበት ቀን ነው። ፕሪሚየር ሊጉ ላይ ትንሽ መረጃ ለእናንተ ውድ አድማጮቻችን እናደርሳለን። ከዛ በተጨማሪ ግን አንድ ላይ የት ያለም ጥንቅር በሀገር ቤት ይዘናል። በባህር ማዶ ስፖርት የመረጃ ክፍለ ጊዜያችን ክርስቲያኖ ሮናልዶ ሰበር መረጃ ያለን ስለ ሮናልዶም የሮናልዶ ደጋፊዎችና አድናቂዎች ጠብቁን። በዝውውር መስኮቱ ሰፋ ያሉ መረጃዎችን በአውሮፓ ትልቅ ክለቦችም እንደዚሁ ለእናንተ ውድ አድማጮቻችን አሰናድተን ይዘንላችሁ መተናል በበርካታ የፕሪሚየር ሊግ ክለቦች የሚፈለገው ግብ ጠባቂ ሰባ ሚሊዮን ዩሮ የዝውውር ሳመለጠፉ እጅግ በጣም አነጋጋሪ ይሆናል ቶትንሃም አዲሱን አሰልጣኝ በቃል ደረጃ ከስምነት ደርሷል። ሲቲ ተጫዋቹን እሸኝቷል ላታሙኑ ትችላላችሁ ቼልሲ ተጫዋች አስፈርሟል አርባ ስድስተኛ የቡድኑ አካል የሆነ ተጫዋች በቼልሲ ቤት መጥቷል የዓለም ክለቦች ዋንጫንም ተቀላቅሎ ይጫወታል ተብሎ ይጠበቃል ስሙን በስፋት አልሰማችሁትም፣ ከእኛ ታደምጡታላችሁ። የቼልሲ ደጋፊዎች ሊቨርፑልን ለመልቀቅ ዳርዳር እያለ ነው አንድ ተጫዋች። እድሜን ያለ ጨዋታ ማባከን አልፈልግም ነው ያለው። የሊቨርፑሉ ተጫዋች መዳረሻው ይጠበቃል። ከዛ በተጨማሪ ሊቨርፑል ቤት የተወሰኑ መረጃዎችን ለእናንተ ውድ አድማጮቻችን እንደዚሁ የምናጋራችሁ ይሆናል። አርሰናል የሊዩስ ማይል ስኬሊን ኮንትራት ቡካዮሳካና ጉዳቱን በተመለከተ ወደ አርሰናል ይመለሳል። የተባለው ተጫዋች ግን በዓለም ክለቦች ዋንጫ እንደሚሳተፍ ተረጋግጧል። ቤንጃሚን ሼሽኮ እንደዚሁም ማርቲን ዙቤሜንዲን ዝውውር በተመለከተ ለአርሰናል ደጋፊዎች ተጨማሪ መረጃዎችን ይዘንላቸዋል። ማንቸስተር ዩናይትድ በዚህ ዓመት ሶስት ተጫዋቾቹም የዋንጫ ባለቤት ሆነዋል። ከዛ በተጨማሪ ግን በሳውዲ አረቢያና በጀርመን ቡንደስ ሊጋ ስለሚፈለገው የዩናይትድ ተጫዋች ከቡድን ዜና ብሩኖ ፈርናንዴዝ፣ እንዲሁም ራስ መሶይሉን የአሌሃንድሮ ጋርናቸውን መዳረሻ በተመለከተና በዩናይትድ ቤት ተጨማሪ የዝውውር መረጃዎችን ይዘናል። እስከ ፕሮግራማችን ፍጻሜ ከቆያችሁን እኚና ሌሎች የተመራረጡ ርዕሰ ጉዳዮችን እያስደመጥናችሁ ቆይታ እናደርጋለን። ደውል ጊዜው እናንተ ላይክ አድርጉን፣ አበረታቱን ሐሳብ አስቴት ካለ በሐሳብ መስጫ ሳጥናችን ላይ እንደሁል ጊዜው ዛሬም ልታጋሩን ትችላላችሁ። ቤተሰቦቻችን በዚኛው በዚህኛው ጥንቅራችን የአውሮፓ ክለቦች ላይ ተኩረ ብናደረግም ሻምፒዮኑ መድንን በተመለከተ ግን የተወሰነ መረጃ ድርሰናችሁን ጀመር። መቀለ 70 እንደርታ ከኢትዮጵያ ቡና ጨዋታ ነበራችሁ። በኢትዮጵያ የሰዓት ቀመር 3 ሰዓት ከ30 ሲል ማለዳ አካባቢ የጀመረ ጨዋታ ነበረ። ጨዋታው አንድ ለአንድ መጠናቀቁን ተከትሎ ነው መድህን ነገ ነው የሚጫወተው፣ ግን ዛሬ ሻምፒዮን መሆኑን ያረጋግጠው። ሙሉጌታ ወልደ ጊዮርጊስ ለመቀለ 70 እንደርታ ዋሳው ጃአፏ ለኢትዮጵያ ቡና ግብ ማስቆጠር ችሏል። መቀለ 70 እንደርታ አንድ ነጥብ ማግኘቱን ተከትሎ በግብ ክፍያ በልጦም ከወራጅ ቀጠና መውጣት ሲችል፣ ኢትዮጵያ ቡና ያለፉትን 3 ጨዋታ ማሸነፍ አልቻለም። ሁለቶቻ ላይ ባንዱ ተሸንፏል። በቀጣይ እነዚህ ሁለት ቡድኖች ኢትዮጵያ ቡናም ከቅዱስ ጊዮርጊስ እንደዚሁ መቀለ ሰባ እንደርታ ከወልዋሎ ዓዲግራት ዩኒቨርሲቲ ጋር በኢትዮጵያ ፕሪሚየር ሊግ የ35ኛ ሳምንት መርሃ ግብራቸውን የሚያከናውኑ ይሆናል። ኢትዮጵያ መድን የ2017 የኢትዮጵያ ፕሪሚየር ሊግም ሻምፒዮን መሆኑን አረጋግጧል። ኢትዮጵያ ቡና ዛሬ ከመቀለ ሰባ እንደርታ ጋር ያደረጉትን ጨዋታ በአቻ ውጤት ማጠናቀቃቸውን ተከትሎ ኢትዮጵያ መድን ሻምፒዮን ሆኗል። ኢትዮጵያ መድን በቀጣይም የኢትዮጵያን በመወከል በአፍሪካ ሻምፒዮንስ ሊግ የሚወዳደረው ክለብ ሆኗል። አሰልጣኝ ገብረ መድን ኃይሌ ከመቀለ ሰብዓ እንደርታ ጅማ አባጅፋርና ኢትዮጵያ መድን ጋር ሶስት የኢትዮጵያ ፕሪምየር ሊግ ዋንጫን ያሳካ አሰልጣኝ ሆኗል። በሚቀጥለው ዓመት ኢትዮጵያ መድን በአፍሪካ ሻምፒዮንስ ሊግ እንደዚሁም ዕለተ እሁድ የነበረውን የሲዳማ ቡና ና የወላይታ ዲቻ ጨዋታ ሲዳማ ቡና ሁለት ለአንድ በማሸነፉ ምክንያት የኢትዮጵያ ዋንጫን ጨዋታ ማለት ነው በአፍሪካ ኮንፌዴሬሽን ኢትዮጵያን በመወከል የሚሳተፉ ሁለት ክለቦች ይሆናሉ ማለት ነው። ኢትዮጵያ ፕሪሚየር ሊግ ሀብሎ 1990 ሲጀመር ኤልፓ ነበረ፣ ሻምፒዮን ነው። ከዛ በኋላ ቅዱስ ጊዮርጊስና ኤልፓ ተፈራርቀው ወስደውታል ዋንጫውን። የቅዱስ ጊዮርጊስን ያክል ግን ዋንጫ ያነሳ የለም በመድረኩ። ኢትዮጵያ ቡና አንድ ጊዜ 2003 ላይ ማትረሷን ዋንጫ ካነሳ በኋላ የለም። ደደቢት በዚህ ረገድ ልናነሰው እንችላለን። ሐዋሳ ከተማ፣ ጅማ አባጀፋር፣ መቀለ ሰባ እንደርታ፣ ፋሲል ከነማ እንደዚሁም ኢትዮጵያ ንግድ ባንክና ኢትዮጵያ መድን ሌሎች ፕሪሜር ሊጉን ያሸነፉ ናቸው። የፕሪሜር ሊጉ አባላት እንግዲህ የፕሪሚየር ሊጉ አባት ተብሎ የሚጠራው ቅዱስ ጊዮርጊስ 16 ጊዜ ኢትዮጵያ ፕሪሚየር ሊግን ዋንጫ በማንሳት ከ1990 ጀምሮ አንድም የሚስተካከለው ቡድን የለም። ሌሎቹ በመሀል ጣልቃ የገቡ ቡድኖችን አደረስናችሁ። ከዛ ቀጥሎ በትልቁ ልናነሰው የምንችለው ኤልፓ ነው፣ ሁለት ጊዜ ዋንጫውን በማሳካት ረገድ ማለት ነው። በዚሁ አጋጣሚ ለኢትዮጵያ መድን ስፖርት ክለብ ደጋፊዎች በሙሉ ክለባችሁም የ2017 የኢትዮጵያ ፕሪሚየር ሊግ ሻምፒዮን መሆኑን ተከትሎ ከዝውውር ቻናላችን እንኳን ደስ ያላችሁ ማለት እንወዳለን። የኢትዮጵያ ፕሪሚየር ሊግ ግን አልተጠናቀቀም። በተለይም ወራጆችን ለመለየት የሚደረገው ትንቅንቅ በቀጣይነት ደግሞ ትኩረት የሚስብ ይሆናል። ሌላኛው አንድ የሀገር ቤት መረጃ እናደርሳችሁ። ብዙ ጊዜ በቀልድ መልክ አይዞሽ ገለቴ ይባላል ሰዎች የሆነ ችግር ውስጥ ሲገቡ፣ አሁን ግን ራሷ አትሌቷ ገለቴ ቡርቃ ችግር ውስጥ ገብታለች። አትሌቷም በሩጫ ዘመኑ ያገኘችውን ሀብትና ንብረት ባለቤቷ መውሰዱን ገልጻ ጎዳና ለወጣ ነው መንግስት ይድረስልኝ ብላለች። መኖሪያ ቤቴን እና መንግስት በተለያዩ ጊዜ የተሸለምኩትን 11 መሬቶች ውስጥ አስሩ ባለቤቴ መሸጡንና አሁን ካለችበት ቤት ለማስወጣት በፍርድ ቤት ጉዳዩን እየጨረሰ ነው ብላለች። ካሏት አምስት መኪኖች አራቱ መኪኖች ባለቤቷ መሸጡንም ገልጻለች። በአሁኑ ወቅት ልምምድ አቁማ በፍርሃት ለአንድ ዓመት ከቤት ሳትወጣ መቆየቷንም አትሌቷ ተናግራለች። ፍርድ ቤት ሁሉንም ነገር እኔ ላይ እየፈረደ ነው፣ የእኔ ጉዳይ እየተመለከተ አይደለም በማለት በአንድ ሚዲያ ላይ ቀርባ ነው ሀሳቧን ያቀረበችው። ስለሆነም መንግስትና የኢትዮጵያ ሕዝብ ይድረስልኝ ብላለች። አትሌት ገለቴ ቡርቃ በተለምዶ ቀነኒሳ በቀለ በአንድ ኢንተርቪው ላይ አትሌቷ ስትወድቅ አይቶ አይዞሽ ገለቴ ማለቱን ተከትሎ በተለምዶ አይዞሽ ገለቴ ይባል ነበር አሁን ግን የምርም አትሌቷ ችግር ውስጥ ገብታለች እና አትሌት ገለቴ ቡርቃ መንግስትና ህዝብ ሆይ ድረሱልኝ እያለች ትገኛለች። ወደ ባህር ማዶ ስፖርታዊ ጥንቅራችን እንሂድ። ውድ ቤተሰቦቻችን፣ ሰበር ዜናችን ከክርስቲያን ሮናልዶ ቆይታ ጋር በተያዘ ነው። ሮናልዶ በአልናስር ሊቆይ እንደሚችል ዛሬ ያረጋግጧል። ሮናልዶ በተለይም በበርካታ ክለቦች ቢፈለግም እዛው አልናስር ቤት ሊቆይ እንደሚችል ነው መግለጫው ላይ ያረጋገጠው ከሮናልዶ ጋር በተያያዘ ግን አሁን የመጨረሻው መጀመሪያ ላይ ይገኛለው በእግር ኳስ ሶልሞስት ማቆሚያ ዕድሜ በጣም እየተቀረበ ደርሷል ብሏል። ከአልናስር ጋር በተያያዘም በአልናስር ልቆይ የምችልበት ሰፊ እድል አለ። እውነት ነው፣ ነገሮች ሊቀየሩ ይችላሉ፣ ግን አሁን ባለው ሂደት ከአልናስር ጋር እንደምቆይ ነው ማቀው። ከክለቡም ጋር እንግዲህ ውይይቶችን አድርገናል፣ ጥሩ የሚባል ድርድሮችን አድርገናል። የእግር ኳስ መቋጫ ዕድሜ እየቀረበ ነው። ስለዚህ በዚህ ሰዓት ብዙ መጨነቅ የለብኝም፣ መደሰት ነው ያለብኝ። ምናልባት ጉዳት ካላስተናገድኩ በስተቀር የተወሰኑ ጊዜያትን በእግር ኳስ ዓለም ውስጥ ልቆይ እችላለሁ ግን የመጨረሻው መጀመሪያ ላይ ደርሻለሁ ብለዋል ክርስቲያኖ ሮናልዶ። ልጆች ስፔናዊ ናቸው ብሏል። በፖርቱጋልና በስፔን መካከል በነበረው የኢፋ ኔሽንስ ሊግ የፍጻሜ ጨዋታ የሮናልዶ ልጆች ከስፔን ጎን እንደነበሩ አረጋግጧል። እናም እኔ ላይ ሲያፌዙብኝ ነበረ፣ እኔን ለማናነድ በርካታ ጥረቶችን አድርገዋል። ሻምፒዮኑ ስፔን ሲሉ ነበረ አሁን ግን ዋንጫውን ይዤ ወደ ቤት ይሄዳለሁ። ያናደደኝ የለም አባታቸውንም እንዲያከብሩ አድርጊያቸዋለሁ ብሏል ሮናልዶ። ያው በስፔን ስላደጉ አብዛኛውን ጊዜ ከስፔን ጋር ልዩ ቁርኝት አላቸው ልጆቹ፣ እናም ለዛ ይመስላል። ሮናልዶ ግን ለየት የሚያረግ አንድ ታሪክ አለው። ውድ ቤተሰቦቻችን፣ 1968 የተወለደው ፓውሎ ማልዲኒ በኤስ ሚላን ቤት በርካቶች እናስታውሰዋለን ከእሱ ጋር ሮናልዶ በተቃራኒ ሆኖ ተፋልሟል። ከዛ በኋላ 2007 ላይ የቅርብ ጊዜ ትውስታችን ነው የዛሬ 17 ዓመት ማለት ነው። ላሚን ያማል ጋር አሁን እየተጫወተ ነው። የዛሬ 17 ዓመት ከተወለደም ታዳጊ ጋር ሮናልዶ ከማልዲኒም ጋር ተነጻጽሯል። ከላሚን ያማል ከ17 ዓመቱ ታዳጊም ጋር ተነጻጽሯል። በሁለት ዘመናት ስም ትውልድ መካከል ያለ ሰው ከፈለገን ክርስቲያኖ ሮናልዶን ማንሳት እንችላለን። ሮናልዶ ምሳ ሰዓት ላይ እያወራን ነበረ። እኔም ለቡድን አጋሮቼ እንዲያልኳቸው ይህ ዋንጫ ማሸነፍ ለዚህ ትውልድ ይገባናል፣ በእርግጥ አስቸጋሪ እንደሆነ አውቃለሁ፣ ግን ይህንን ማሸነፍ ለዓለም ዋንጫ በራስ መተማመን ይሰጠናል፣ እናም ማንኛውም ቡድን ለማሸነፍ የሚያስችል ስነ ልቦና ይሰጠናል ብያቸው ነው ወደ ሜዳ የገባ ነው ብሏል። ላሚን ያማል ገና ብዙ የቡድን እና የግል ሽልማቶችን የሚያሸነፍ ተጫዋች ነው፣ ክስተት ነው ብሎታል። ረጅም የስራ እድሎች ይኖሩታል፣ እናም ገና ብዙ የኔሽንስ ሊግ ዋንጫ ማሸነፍ ይችላል ብሏል። እሱ እድሜው ገና አስራ ሰባት ዓመት ነው። እናም ሁላችንም አሁን እሱን ትተን ስራውን እንዲሰራ ማድረግ አለብን። ላሚን ያማለን ከጫና መጠበቅ አለብን ማለቱ ከሰሞኑ የሚታወቅ ነው። እናም በእርግጠኝነት ክስተት የሆነውን ታዳጊ ረጅም ጊዜ የግልና የቡድን ክብሮችን ሲያሳካት ትመለከቱታላችሁ ብለል። ብለዋል ላሚን ያማል 2425 የውድድር ዓመት ተጠናቋል። ለላሚን ያማል ያው ከዚህ በኋላ ላሚን ያማል በየትኛውም ውድድር ላይ አይሳተፍም። ምክንያቱም የመጨረሻው የኢፋ ኔሽንስ ሊግ ዋንጫ ነበረ። ይህ ውድድር ዓመት ለላሚን ያማል ሲጠናቅቅ ግን ላሊጋ፣ ኮፓ ዴላሬ፣ ስፔን ሱፐር ካፕ በአጠቃላይ 2425 የውድድር ዓመት በሁለቱ ዓመታት ማለት ነው 21 ጎሎች 25 አሲስት ነበረው። በአውሮፓ ትልቅ የግብድል ፈጣሪ ተጫዋች ነው። በአውሮፓ ውስጥ በርካታ ስኬት መድርበን የፈጠረም በላሊጋ ከ23 ዓመት በታች ምርጥ ተጫዋች ተብሎ የተመረጠው እሱ እንደሆነ እናያስታውሳለን። የላሚን ያማል የ2024 እና 25 የውድድር ዓመት በጣምራ በእንደዚህ አይነት መልኩ ነበረ ፍጻሜውን ያገኘው። ሪያል ማድሪዶሽ ተጫዋች አስፈርመዋል። የ16 ዓመቱን አብደላህ ኦዛን ነው ማስፈረማቸውን ያረጋገጡት። በስምነቱ መሰረት በቀጣይ ወር ነው ፊርማውን የሚያኖረው። ከቀጣይ ወር ጀምሮ የሪያል ማድሪድ ተጫዋች ይሆናል። ሪያል ማድሪድ ተጫዋቹን ግን ያመጣው ከአያክስ በነፃ ነው። ኦዛን የሚቀላቀለው ሪያል ማድሪድ ካስቴላን ቲም ነው ወይም ይሄ የታዳጊዎቹን ቲም ነው። ስለሆነም የአካዳሚ ተጫዋች ነው የሚሆነው የ16 ዓመቱ አብደላህ ኦዛን የሪያል ማድሪድ ተጫዋች ሆኗል። በነፃ ወኪል ከአያክስ አስፈረሙት። ሪያል ማድሪድ የግራ መስመር ተጫዋች አልቫሮ ካሪየርስን ለማስፈረም ከቤኔፊካ ጋር ንግግር ላይ መሆናቸው ይታወቃል። ሎስ ብላንኮቹ ተጫዋቹን ለማስፈረም በግል ከተጫዋቹ ጋር ከስምነት ቢደርሱ እስካሁን ከቤኔፊካ ጋር መስማማት አልቻሉም። ሪያል ማድሪድ ተጫዋቹ ከዓለም ክለቦች ዋንጫ ውድድር በፊት ለማስፈረም አለመው እንደነበረ ይታወቃል። ይሁን እንጂ ቤኔፊካ ለዓለም ክለቦች ዋንጫ ውድድር አልቫሮ ካሪየርስን በመያዝ ወደ አሜሪካ እንደሚያቀኑ ዛሬ ይፋ አድርገዋል። ሪያል ማድሪድ የቀድሞውን የአካዳሚ ውጤት አልቫሮ ካሪየርስን ለማስፈረም የሚያደረጉትን ጥረት በቀጣይም እንደሚቀጥሉ ተጠቁሟል። ካሪየርስ በቤኔፊካ ቤት 65 ጨዋታን አድርጎ አምስት ጎሎችን ሲያስቆጥር እነዚሁ ስድስት ለገብ የሚሆኑ ኳሶችን አመቻችቶ ማቀበል የቻለ ተጫዋች ነበረ። እናም ሪያል ማድሪዶች ለዓለም ክለቦች ዋንጫ ተጫዋቹን የግላቸው ማድረግ እንደማይችሉ አውቀውታል። ክላውዲዮ ራኔሪ የጣሊያን የብሔራዊ ቡድን በአሰልጣኝነት ለመረከብ እንደ ጋዜጣ ዴሎ ስፖርት ዘገባ ከሆነ ዋነኛውና እጩ ሰው ሆኖ ቀጥሏል ተብሏል። በ ሮማ ቤት እሳቸው ለዣን ፔሮ ጋስፔሬሪ አሰልጣኝነታቸውን አስረክበዋል፣ ለቀድሞው የአታላንታ አሰልጣኝ። አሁን እሳቸው በሌላ ሹመት ውስጥ ነው የሚገኙት፣ በአታላንታ ቤት በሮማ ቤት። ነገር ግን የጣሊያን ብሔራዊ ቡድን ያለ አሰልጣኝ ይገኛል። አሰልጣኙን ከትላንት በስቲያ የነበረ በይፋ ያሰናበተውና እንግዲህ የተካቸውን የሆን ክላውዲዮ ራኔሪ አሁንም ዋነኛ ዕጩ ሆኖ ቀጥሏል። ድርድሮች አልተካሄዱም። ጋዜጣ ሌሎ ስፖርት ግን ሁነኛው ተመራጭ ብሏቸዋል። በርካታ የአውሮፓ ክለቦችን ረብጣ ብር አቅርቦ ክለቦቹን ቢያሳመንም አልሂላል ግን ተጫዋቾችን ማሳመን አልቻለም። አሁን ደግሞ ፊቱን ወደ ሮማ ዙሯል። አልሂላል የሮማውን የግራ መስመር ተበላላሽ አንጀሊኖን ለማስፈረም ሃያ ሚሊዮን ዩሮ በላይ ጨረታ አቅርቧል። ድርድር በመካሄድ ላይ ነው ተብሏል። በዚህ ሲዝን በሴሪኤ ውስጥ ካሉ ምርጥ የግራ መስመር ተከላካዮች አንድ የሆነው አንጀሊኖ በአሁኑ ሰዓት በሳኡዲ ክለብ ይፈለጋል። እንደ ሌሎቹ ተጫዋቾች ተጫዋች ጥያቄውን ወድቅ ያደርጋል ወይንስ ይቀበላል? ሮማስ የቀረበለትን የመጀመሪያ የዝውውር ጥያቄ ሃያ ሚሊዮን ዩሮ ይቀበላል ወይስ ይደራደራል የሚለው በቀጣይ ይጠበቃል። አሊሂላል ግን ረብ ጠብሮቹ ዘንድሮ የአውሮፓን ተጫዋቾች ማማለል አልቻለም። በርካታ ተጫዋቾች ውድቅ እንዳደረጉበት ይታወቃል። በቦታው ላይ በተለይም ቲዮ ኤርናንዴስን ከኤስ ሚላን ለማምጣት ያደረጉት ጥረት ውድቅ ሲደረገባቸው ነው አሁን ደግሞ ወደ አንጁሊኖ ፊታቸውን ያዞሩት። በእንግሊዝ ፕሪሚየር ሊግ በበርካታ ክለቦች ይፈለጋል የሊሉ ግብ ጠባቂ ሉካስ ቼቫሊየር ይህ ግብ ጠባቂ ለማስፈረም በርካታ የፕሪሚየር ሊግ ክለቦች ፍላጎቱ ይኖራቸው እንጂ አሁን ሊል ለግብ ጠባቂ የለጠፈው ሂሳብ እጅግ በጣም ከበድ ያለ ነው። ሰባ ሚሊየን ሮ ለጥፏል። እንደ ላፓሬዣን ዘገባ ከሆነ ሌሎች ግብ ጠባቂውን ለመልቀቅ ፈቃደኛ ሲሆኑ ከሰባ ሚሊዮን ሚሊየን ሮ በታች ግን ለመልቀቅ ፈቃደኛ አይደሉም ተብሏል። ስሙ በስፋት ከሲቲ ከዩናይትድ ከአስቶም ቪላ ጋር ሲያዝ ነበር። ሌሎችም በርከት ያሉ የፕሪሚየር ሊግ ክለቦች የዚህ ተጫዋች የፈላጊ እንደነበሩ መረጃዎች ሲወጡ ነበረ ነገር ግን የሂሳቡ ውድነት ምናልባትም ክለቦቹ ከዚህ ገፍተው እንዳይሄዱ ያደርጋችኋል ነው የተባለው። ውድ ቤተሰቦቻችን ቃለ ስፖርት ሁለተኛው የዝውውር ቻናላችን ላይ ትገኛላችሁ። ተወዳጁን የእንግሊዝ ፕሪሚየር ሊግ የተመለከቱ መረጃዎችን እናደርሳችሁ። ቶማስ ፍራንክ በቃል ደረጃም የቶትናም ሆትስፐርስ አሰልጣኝ ለመሆን ከስምምነት መድረሳቸው በርካታ የዜና ምንጮች እያረጋገጡት ይገኛሉ። በዚህ ሰዓት በተለይም ቤን ጃኮብስም መረጃውን አረጋግጦታል። ቶማስ ፍራንክ በብሬንትፎርድ ቤት አስደናቂ እግር ኳስን ገንብተዋል። በተለይም ስማቸው ካስታወሻቸው የኤሪክ ቴናክ ስንብት ሰሞን ከዩናይትድ ጋር በስፋት ሲያያዝ ነበረ። አሁን ግን አንጌል ፖስቴ ጎጉሉን ዋንጫ ባነሱ በ16ኛው ቀን ያሰናበታቸው ቶተንሃም ሆትስፐርስ አዲሱ አሰልጣኝ ለመሆን ቶማስ ፍራንክን እጩ አድርጎ በቃል ደረጃ ከስምምነት መድረሳቸው ነው ይፋ የተደረገው። ማይሰር ሲቲ በዚህ ክረምት ውሉ ከሚጠናቀቀው ግብ ጠባቂያቸው ስኮት ካርሰን ጋር በይፋ በዛሬ ሁለት ተለያይተዋል። የ38 ዓመቱ እንግሊዛዊ ግብ ጠባቂ ስኮት ካርሰን ማይሰር ሲቲን ከስድስት ዓመት በኋላ ለቋል። ስኮት ካርሰን በማይሰር ሲቲ በቆየባቸው ስድስት ዓመታት ውስጥ ተሰልፎ መጫወት የቻለው የጨዋታ ብዛት ሁለት ብቻ ነው። ስኮት ካርሰን በሲቲ ቆይተው ስድስት ዓመት ሲቆይ ሁለት ጨዋታ አደረገ። በአንዱ ግብ አልተቆጠረበትም። አራት ፕሪሚየር ሊግ ዋንጫ፣ ሁለት ሊግ ካፕ እና ኮምፒቲሽን አንድ የሻምፒዮንስ ሊግ፣ አንድ የዩፋ ሱፐር ካፕ፣ አንድ ኤፍ ኤ ካፕ እና አንድ የዓለም ክለቦች ዋንጫን ማሳካት ችሏል። ለሲቲ ብዙም ግልጋሎት የሰጠ ግብ ጠባቂ አይደለም። ያው ኤደርሰን ሞራይስ እነ ስቴቨን ኦርቴጋ ባሉበት ቦታ ላይ ግብ ጠባቂነትን ቦታ ነው ያገኛል ተብሎ አይታሰብም። ሶስተኛ የቡድኑ ግብ ጠባቂ ነበረ። ለማንኛውም አንድ መቶ ሰባት ደቂቃ ብቻ የተጫወተው ተጫዋች አስራ ሁለት ዋንጫዎችን ማሳካቱ ግን በጣም አስገራሚ ነው። በዛሬው ዕለት በይፋ ከማንቸስተር ሲቲ ጋር መለየቱ ተረጋግጧል። ቼልሲዎች ተጫዋች አስፈርመዋል በዚህ ክረምት የዝውውር መስኮት። እንደ ቼልሲ በስፋት የተንቀሳቀሰበት የለም። በዛ ላይ ደግሞ ቼልሲ ጠየቀ ከዛ አስፈረመ ነው ዜናው ሁሉ። የምዕራብ ለንደኑ ክለብ ቼልሲ ወጣቱን የተከላካይ ስፍራ ተጫዋች ማማዱ ሳረን ከህት ክለብ ስትራስቡርግ ማስፈረማቸውን ይፋ አድርገዋል። ቼልሲ ተጫዋቹን በተመሳሳይ ባለሀብት ባለቤት ከተያዙ ስትራስቡርግ በ14 ሚሊዮን ሮ ለማስፈረም ነው ከስምነት ደርሰው እንደነበረ የሚታወቃል። በዛም ሂሳብ ነው ያስፈረሙት። የ19 ዓመቱ ተከላካይ ማማዱ ሳረ በቼልሲ ቤት የስምንት ዓመት ኮንትራት መፈረሙ ተገልጿል። ተጫዋቹ ለዓለም ክለቦች ዋንጫው ወደ አሜሪካ በሚያቀነው የአሰልጣኝ ኤንዞ ማሬስ ከስብስብ ውስጥም ተካቷል። ተጫዋቹ በተጠናቀቀ የውድድር ዓመት ከኮንፈረንስ ሊግ ተሳታፊ ለስትራስቡርግ ማለት ነው ላደረገው አስተዋጽኦ እጅግ በጣም ምስጋና ማቀርበውለታለ ክለቡ። ተጫዋቹ በተጠናቀቀ ውድድር ዓመት በኮንፈረንስ ሊግ ተሳትፎ ስትራስቡርግ 28 ጨዋታዎችን አድርጎ ነው ወደ ኮንፈረንስ ሊግ እንዲገባ ያደረገው። ተጫዋቹንም በይፋ መሸኘታቸው ለቼልሲ አስታውቋል። ቼልሲም ወጣቱን ተጫዋች በ14 ሚሊዮን ሮ በዛሬው ለት አስፈርሞታል። ሃርቪ ኤሊዮት እድሜን ያለ ጨዋታ ማባከን አልፈልግም ብሏል። ነገሮች አላግባብ ግን ማሰላሰል አለብኝ እያልኩ አይደለም። ያንዳንዱን የማደርገውን ነገር በልኬትና በስኬት ገመግመዋለሁ ብሏል። እንደ ተጫዋች እንዴት ማሻሻል እንደምችል ማየት አለብኝ ምክንያቱም ይህ በጣም አስፈላጊ ነገር ነው ብል። የራሴን ማሻሻልና ምርጡን እኔ መሆነ ብቻ ነው የምፈልገው ያ ማለት ወደ ላቦታ መሄድ ከሆነ ያንን አደርገዋለሁ ብሏል። እና ማድረግ ያለብኝን ውሳኔ፣ በተረፈ የሚሆነውን መመልከት ብቻ ነው ያለኝ ያለብን የሚፈጠረውን ነገር እጠብቃለሁ ብሏል። ነገር ግን ሊቨርፑልን መልቀቅ እንደምፈልግ እንድፈልግ የሚያደርገኝ ምንም ነገር የለም ክለቡን ወዳለው ደጋፊዎቹን እንዲሁም ቡድኑን ከልቤ ወዳለው እነሱ እንደሚደግፉኝ እኔም ሁሌ ሊቨርፑልን እደግፋለው ብሏል ከሁሉም በላይ መሆን ያለበት ግን ሙያዬ ነው የኔ ፍላጎት ለሙያ የሚበጀውን ጥሩ ነገር ማድረግ ብቻ ነው የምሻውም እቅዴም ያ ነው በማለት ለሚረር ስፖርት ቃሉን ሰጥቷል ተጫዋቹ ግን እድሜን ያለ ጨዋታ ማባከን አልፈልግም ማለቱን ተከትሎ በስሎት ቡድን ውስጥ ብዙ ደቂቃ ካላገኙ የዚህ የውድድር ዓመት የሊቨርፑል ተጫዋቾች አንደኛው ነው ክለቡን የመልቀቅ እድሉ ሰፊ ነው እየተባለ ነው በ ቀጣይ ፈላጊዎቹ ይጠበቃሉ። መዳረሻው የጣሊያን ሴር ይሆናል እየተባለ ነው። ተጫዋቹም ክለቡን ለመልቀቅ ፍላጎት እንዳለ የመጨረሻው ቀን ያስታውቅ ነበረ። ያለቀሰ ነበረ፣ የመጨረሻው ቀን ዋንጫ ቢያሳኩበት ዕለትም 2011 በዚች ቀን ነበር ሊቨርፑል ጆርዳን ሄንደርሰንን ከሰንደርላንድ በሃያ ሚሊዮን ዩሮ ዝውውር ሂሳብ ያስፈረመው። ሄንደርሰን በቀዮቹ ቤት በአምበልነት ዋንጫዎችን ከፍ አድርጓል። የአውሮፓ ሻምፒዮንስ ሊግ፣ የእንግሊዝ ፕሪሚየር ሊግ፣ ፌ ካፕ፣ ሊግ ካፕ፣ ሱፐር ካፕ፣ የክለቦች ዓለም ዋንጫን ከፍ ያደረገ የቡድኑ ካፒቴን ነበረ። በሊቨርፑል ስኬት ውስጥ በትልቁ ከምናነሳቸው ተጫዋቾች አንደኛው ነው። ልክ በዚች ቀን ነበር ሊቨርፑሎች ይህን ታሪካዊ ተጫዋቻቸውን የግላቸው ያደረጉ

ፉትቦል ኢንሳይደር ምንም እንኳን ከሪያል ማድሪድ ፍላጎት ቢኖርም ማይል ሊዊስ ስኬሊ አሁንም ዋነኛ ፍላጎቱ በአርሰናል መቆየት ነው ብሏል። በአርሰናል በኩል ደግሞ ደሞዙን ጨምሮ ኮንትራት ለማራዘም ፍላጎት እንዳለው ከሰሞኑ መረጃዎች ሲወጡ ነበረ። ፉትቦል ኢንሳይደርም ምንም እንኳን እስከዚያ ኮንትራቱን ባያራዝምም ውይቶችና ድርድሮች ግን በአርሰናል ቤት አለ ተብሏል። በአንድሪያ ቤርታም እንደ ተጫዋሹ እንደሚቆይ ተረጋግጧል። ስለሆነም የማይል ሊዊስ ስኬሊ ኮንትራት በቀጠቀናት ይፈረማል ተብሎ ይጠበቃል። ሌላኛው ዋህዴርም በተመሳይ በአርሰናል ኮንትራቱን ይፈርማል ተብሎ ይታሰባል። ስለዚህ ፉትቦል ኢንሳይደር ምንም እንኳን ከሪያል ማድሪድ ፍላጎት ቢኖርም ኮንትራቱ አንድ ዓመት ቢቀረውም ማይለሉዩስ ስኬል አሁንም ቅድሚያ የሰጠው በአርሰናል መቆየትን ነው ብለዋል። ቡካዮ ሳካ በጉዳት ምክንያት የእንግሊዝ ብሔራዊ ቡድን አንድ ጨዋታ እንዳመለጠው ይታወቃል። ነገር ግን አሁን ከጉዳት ማገገሙን በርከት ያሉ የዜና ምንጮች እያረጋገጡት ይገኛሉ። ከቶማስ ቱሄል ጋር ጋዜጣዊ መግለጫ እንደሚሰጥ ሰምተናል። ስለዚህ በዛ ጋዜጣዊ መግለጫ ላይ በጉዳቱ ዙሪያ ምላሽ ይሰጣል ተብሎ ይታሰባል። እኛም መረጃው እንደደረሰን ላርሰናል ደጋፊዎች እናጋራችኋለን። ፋቪዮ ቬራ ከፖርቶ ጋር የዓለም ክለቦች ዋንጫ እንደሚሳተፍ በዛሬው ዕለት አረጋግጧል። ንብረትነቱ የአርሰናል የሆነውና በውሸት በፖርቶ የሚገኘው ፋቪዮ ቬራ ወደዚህ የመጣሁት በራስ መተማመን ለመጨመር ነው። ያለኝን አቅም ለማሳየት ነው። አንዳንድ በጉዳት ያመለጡኝ ጊዜዎች ቢኖሩም ግን የዓለም ክለቦች ዋንጫ ራሴን በደንብ የማሳየበት ውድድር እንደሆነ ይሰማኛል። ስለዚህ እዚሁ በፖርቶ ለመቆየት ወስኛለሁ ብሏል። ስለሆነም በዓለም ክለቦች ዋንጫ ፖርቶን ወክሎ ይጫወታል። ንብረትነቱ የአርሰናል ነው። አርሰናል በኩል ምናልባትም ተጫዋቹ እንዲቆይ የፈቀዱበት ዋነኛ ምክንያት ለገበያ ያቀርቡታልና ተጫዋቹ ለገበያ በሚቀርብበት ሰዓት ምርጥ ብቃቱን በዓለም ክለቦች ዋንጫም ማሳየቱ ለአርሰናል በብዙ መንገድ ይጠቅማቸዋልና ለዛም አርሰናሎች በዛው በፖርቶ እንዲቆይና ራሱን እንዲያሻሽል በዓለም ክለቦች ዋንጫም እንዲሳተፍ ፍቃድ ተሰጥቶታል ማለት ነው። ስለሆነም የአርሰናሉ ተጫዋች ራሱን በደንብ የሚያሳይበት ሌላ አጋጣሚ አግኝቷል ማለት ነው። ቤንጃሚን ሸሽኮን በተመለከተ ፋብሪዞ ሮማኖ ይዞት በወጣው መረጃ መሰረት ተጫዋቹ ከ8 ሚሊዮን ሮ በላይ በአሬቤ ሌብሽንግ ተለጥፎበታል። አርሰናልና በሌብሽንግ መካከልም ከዛሬ ጀምሮ ትልቅ ድርድር ይደረጋል ተብሎ ይጠበቃል። በአርሰናልና በሌብሽንግ መካከል ተጫዋቹን ሌብሽንግ ለመሸጥ አርሰናል ለመግዛት ከስምምነት መድረሳቸው ይታወቃል። በክለቦቹ መካከል እስካሁን እንግዲህ የተለወጠ ለውጥ የለም በስምምነቱ ላይ። ስለሆነም ሌብሽንግ በዝውውሩ ጉዳይም ከአርሰናል ጋር በዋጋ ጉዳይ በደንብ መነጋገር ይፈልጋሉ። የዝውውር ሂሳቡ ትልቁ ልዩነት ይሆናል ተብሎ ይጠበቃል። ቤንጃሚን ሽሽኮም ለአርሰናል ለመጫወት ፍቃዱን መስጠቱን ተከትሎ አሁን ለአርሰናል ፈተና የሚሆነው ነገር የሂሳቡ ጉዳይ ብቻ ነው። ሌላው ፋብሪዚዮ ሮማኖ ከተመልካቾች ጥያቄ ቀርቦለት ነበረ የዙቤ ሜንዲ ከሪያል ማድሪድ ጋር ስመያያዘን በተመለከተ ለአርሰናል ደጋፊዎች ግን በፍጹም ወደ ሪያል ማድሪድ አያቀነም። ወደ አርሰናል የሚያደርገው ዝውውር የወረቀት ስራና የሕክምና ምርመራ ብቻ ነው የቀረው። ስለሆነም ዙቤ ሜንዲ የአርሰናል ተጫዋች ብቻ ነው የሚሆነው ብሏል ፋብሪዞ ሮማኖ። ማንቸስተር ዩናይትድ በዚህ ዓመት ሶስት ተጫዋቾቹ ዋንጫ ስተዋል። ዲያጎ ዳሎ እና ብሩኖ ፈርናንዴስ ከፖርቱጋል ጋር እንደዚሁም በውሰት የተመለሰው ጄደን ሳንቾ ከቼልሲ ጋር። ከነዚህ ሶስት ተጫዋቾች ውጪ በዩናይትድ በኩል ዘንድሮ ዋንጫ ያሳካ የለም። ታዲያ የጄደን ሳንቾ መዳረሻ ከወዴት እየተባለ ነው? ስካይ ስፖርት፣ ቦሩሲያ ዶርትመንድ የጄደን ሳንቾን ሁኔታ በቅርብ ከሚከታተሉ ክለቦች ውስጥ ነው ብሏል። የጀርመኑ ክለብ ተጫዋቹን በዚህ ክረምት በቋሚውን የማስፈረም ፍላጎት አላቸው ተብሏል። ማንችስተር ዩናይትድ 20 ሚሊዮን ፓውንድ እንደሚቀርብላቸው ከሆነ ይሸጡታል። ለአምስት ሚሊዮን ፓውንዳቸውን አግኝተዋል ከቼልሲ። ስለዚህ በሀያ ሚሊዮን ፓውንድ አካባቢ ሊሸጡት ይችላሉ ተብሏል። ሌሎች የአረበ ክለቦች በተለይም ቪክተር ኦስሜንን በአራት ዙር ጠይቆ ያጣው አልሂላል ጄደን ሳንቾም ላይ ትኩረት እያደረገ ነው ተብሏል። ስለዚህ በቀጣይም ከጀርመን አሊያም ከሳውዲ አረቢያ አንዳቸውን ክለብ ይቀላቀላል ተብሎ ይጠበቃል። ፖርቱጋላይ የመሃል ሜዳ ተጫዋች ብሩኖ ፈርናንዴስ 2024 የውድድር ዓመት ተጠናቋለ። ተጫዋቹ ብሩኖ እንግዲህ በስተመጨረሻ ዋንጫ አሳግቷል። ምንም እንኳን በዩናይትድ ካደረገው ነገር አንፃር ዋንጫ ቢገባውም ከፖርቱጋል ጋር ቢያንስ ይሄን ዋንጫ አሳግቶታል። ዘንድሮ ለዩናይትድ በጣም ወሳኙና ቁልፉ ተጫዋች ነበረ። ዩናይትድ ዘንድሮ በጣም ደካማ የውድድር ዓመት ሲያሳልፍ፣ ብሩኖ ግን በግሉ እጅግ በጣም ጥሩ የሚባሉ ቁጥሮችን አስመዝግቧል። እንደ አጠቃላይ 64 ጨዋታን ያደረገው ብሩኖ በ20425 የውድድር ዓመት ለፖርቱጋልና ለማንቸስተር ዩናይትድ ማለት ነው 21 ጎሎች፣ 22 አሲስቶች በ90 ደቂቃ በአማካኝ 0 ስድስት ሰባት የግብ ተሳትፎን ያደርጋል። ይህ ተጫዋች መልካም የሚባለው ዜና በማንቸስተር ዩናይትድ በሚቀጥለው የውድድር ዓመት እየተጫወተ ይቀጥላል። ማንቸስተር ዩናይትዶች ራስመስ ሆይሉንድን ለመልቀቅ እስከ 45 ሚሊዮን ዩሮ የመግዛት ግዴታ ያለበት የውሰት ውሉን ለመቀበል ዝግጁ ናቸው ተብሏል። ቀጥታም እንደሚገዛ ክለብ 40 ሚሊዮን ዩሮ ድረስ ሊሸጡት ይችላሉ የተባለው የሴሪኤው ክለብ እንግዲህ ኢንተር ሚላን ተጫዋቹ ለማስፈረም ፍላጎት ካላቸው አውሮፓ ክለቦች ውስጥ አንዱ እንደሆነ ይታወቃል። እንግዲህ ጋዜጣ ዴሎ ስፖርትም ይሄን መረጃ አረጋግጦታል። ስለሆነም በዋነኝነት በማንቸስተር ዩናይትድ በኩል ፍላጎቱ የገንዘቡ ጉዳይ ነው። ስለሆነም ከ40 እስከ 45 ሚሊዮን ዩሮ የሚያገኙበት ከሆነ ተጫዋቹን ለመልቀቅ መቶ ፐርሰንት ዝግጁ ናቸው። ኢንተር ምን ያህል ርቀት ይሄዳል የሚለው ይጠበቃል። ውሰትም ፈቅደዋል፣ ግን ውሰቱ የመግዛት ግዴታ እንዲኖርበት በማንቸስተር ዩናይትድ በኩል ሌላው የተቀመጠው ደንብ ነው። አሊያንድሮ ጋርናቾን ለማስፈረም በርካታ ክለቦች ፍላጎት አላቸው። በፕሪሚየር ሊግ የቼልሲ ስም ቆየት ያለ ነው። አሁን ደግሞ በርከት ያሉ የዜና ምንጮች አርሰናልም ተጫዋቹ ላይ ፍላጎት አላቸው እየተከታተሉት ነው የሚሉ መረጃዎች ወጥተዋል። በርከት ያሉ የዜና ምንጮችም ከወደ እንግሊዝ አካባቢው ይዘውት ወጡት መረጃ መሰረት ተጫዋቹ በአርሰናልም በቼልሲ የሚፈለጋል እየተባለ ነው። የሳውዲ አረቢያ አልሂላልም የተጫዋቹ ፈላጊ ሆኖ ብቅ ብሏል። ስለዚህ የአሌሃንድሮ ጋርናቾ በፕሪምየር ሊግ መቆየት ወይንስ ረብጣ ብሮች በቀጣይ ይጠበቃል። ብሪያን መቤሞ ማንቸስተር ዩናይትድ ቀዳሚው ምርጫ አድርጉም ሁለቱ ክለቦች ከስምነት እስኪደርሱ ብቻ የሚጠባበቅ ተጫዋች ነው። በርከት ያሉ የዜና ምንጮች ቶማስ ፍራንክ ወደ ቶትናም ሊያመሩ ነውና ይዘው ትሄዳሉ የሚሉ መረጃዎች ቢወጡም መረጃው ሐሰት መሆኑን ፋብሪዞ ሮማኖ ማረጋግጧል። በማንቸስተር ዩናይትድ በኩል ካሜራን የመስመር አጥቂ የዩናይትድና የክለብ ብሬንትፎርድን የዝውውር ሂሳብ ብቻ መስማማት እየተጠባበቁ ነው ተብሏል። በቀጣይ ቀናት እልባት ይሰጠዋል ተብሎ ይጠበቃል። እዚህ ዝውውርም ላይ በማንቸስተር ዩናይትድ በኩል የመጀመሪያ ዝውውር ጥያቄ 45 ሚሊዮን ዩሮ ሲደምር የተጫዋች ብቃት እየታየ የሚጨመር 10 ሚሊዮን ዩሮ በድምሩ 55 ሚሊዮን ዩሮ ቢያቀድሙም፣ ብሬንትፎርዶች ግን ልክ እንደ ማቲዎስ ኩና እስከ 60 ሚሊዮን ዩሮ አጠቃላይ ዝውውር ይሳብ ይፈልጋሉና ድርድሩ በዚህ ላይ ነበር የተቋጨው። ለማንኛውም በቀጣይ ቀናት ዩናይትዶች እልባት ይሰጡታል ተብሎ ይጠበቃል።